ሰላም ውርጋጦች እንዴት አባታችሁ ናችሁ? ዛሬ ድንቅ ድንቅ የሆነ ነገር የብዙ ምስኪን ጥያቄዎችን ነው የሚመልስ ሐሳብ ይዤ መጥቻለሁ ብያለሁ። ሐሳቡ ምንድነው? አስቀያሚ ሰው መሆን ግራ ያጋባል። የትኛውም ሰው አስቀያሚን መሆን አይመኝም፣ አይፈልገውም፣ ፈልጎትም አያቅም። እኔ እና አንዳንድ ሰዎች ግን ይፈልጉታል። አስቀያሚ መሆን አለበት። ሁሌ ሰዎችን እሽሩሩ የምትላይነት ሰው መሆን የለበም ሁሌ ይሉኝታ ሁሌ ደሞ ይሄ ሞራል ያለው ሰው ሁሌ ራሱን የሚጎዳ ሁሌ ለሰው ተጨናቂ እምትሆን አይነት ሰው መሆን የለብህም። በቃ ለራስህ መኖር ራስህን መሆን ራስህን ማዳን አለብህ። ከሲስተሙ ማምለጥ አለብን። ከዛ በኋላ ነው ነገሮችን ማስተካከል ለሰዎች መጥቀም አስፈላጊው ነገር ማድረግ የምትጀምረው በቃ ከሲስተሙ ማፈንገጥ አለብህ። ሁሉም ሰው ከሚስማማበት አይነት ሲስተም ወጣ ብለህ መገኘት አለብህ። አንተ የተለየ ሰው ነህ። ለየት ሊያደርግ የሚችል ባህሪያቶችና ተግባራቶች ሊኖርህ ይገባል። እንዴት ነው እሱን ልታደርገው ምችል? አትሽለጥለጥ። በቃ አትሽለጥለጥ። አንተ ሳትሽለጥለጥ ስትቀር ሰው ባንተ ይናደዳል። አንተ ግን ምን ማድረግ እንዳለብህ እያወቅ ትመጣለህ። አያ አላግባብ የሆነ መስዋዕትነት አትከፍልም። የሰዎች መሸጋገሪያ ድልድያት ሆነ ማንም ተጠቅሞብህ እንደማስቲካ የሚተፋ አይነት ሰው አትሆንም። አትሽለጥለጥ። ሌላው አትፍራ፣ በቃ ድፍር ብለህ መናገር ያለብህን ነገር ተናገር፣ ማድረግ ያለብህን ነገር አድርግ። በቃ እዛ ጋር የሚከለክልህ ወይም ደሞ ያስቸግርህ የሆነ ነገር ብትሆን ማንም ምንም ሊያደርግልህ እንደማይችል ማወቅ አለብህ። ብትራባይ አያበላህም፣ አያጠጣህም። ብትታመም ማን የኔ ብሎ ይንከባከብሃል? አቃለ መቼ ምን ልትሆን እንደምችል አታውቅም። ስለዚህ ማንንም ወደኋላ ብለ የምትለው ነገር ሊኖር አይገባም። ድፋር መሆን አለብህ፣ ቆረጥ መሆን አለብህ። የሚያስፈልግህን ነገር በጊዜው ማድረግ አለብህ። ያለ ጊዜ አጭር ነው፣ በሱ ጊዜ ተጠቀምበት። ሌላው አታንቅላፋ፣ በጊዜ ተፍተፍበል። እምቢ ማለት ልመድ። በቃ እምቢ አይመቸኝም፣ አልችልም፣ አልፈልግም ማለት አለብህ። እምቢ ማለት ከባድ ነው። ይሄ ከምቾት ቀጠና ያወጣሃል። ይሄ ምንድነው? ሁሉም ከሚስማማበት አይነት ከባቢ አየር ያስወጣሃል። ስለዚህ እምቢ ማለትን መልመድ አለብህ። ሌላው ለራስ ጊዜ መስጠት መቻል አለብህ። ለራስ ጊዜ ሲሰጥ የሌሎች ሰዎች ጊዜ በትክክል መስጠት አለመቻልህ ያናዳቸዋል፣ እና አስቀያሚ ነው፣ ራስ ወዳድ ነው ያስብልሃል። ይበሉ፣ ምን ችግር አሉ? ታዲያ ይበሉ። የሀብትም የጊዜም ነፃነት የሚኖርህ እነዚህን ነገሮች ማድረግ ስትችል ነው። እነዚህ ነገሮች ካላደረግ በራስህ ስታመጣው የነበረውን አይነት ኑሮ ታመጣለህ። መሻሻል የሚባል አይነት ህይወት በህይወትህ ሲናፍቅህ ይኖራል። ታውቃለህ፣ ምንም ወደፊት ወደ ኋላ የምትለው ነገር የለም። ማንም ተወቃሽ ማድረግ የለብህም። ለሁሉም ነገር መነሻውን መድረሻውን አንተ ሆነህና ማድረግ ያለብህን ነገር እያንዳንዱ ሳይረፍድ አሁኑኑ አድርገው። በቃ ሰገጤ ገገማ መሆን አለብን። የሚያስፈልግህን ነገር ብቻ የምታደርግ አይነት ሰው መሆን አለብን። የሚያስፈልግህን ነገር ከማድረግ ደግሞ ማንም ሊያስቆም አይገባም አይችልምም። አንተ ካመንክበትም ማንንም ላለመጉዳት በምቀኝነት ተነሳስተህ በሰዎች ላይ መጥፎ ነገር ላለማድረግ ሞክር እንጂ በራስህ ህይወት ላይ የሚያስፈልግህን ነገር ማድረግ አለብን። ከማን አለብኝነት ወጣ ማድረግ የምትፈልገውም ማድረግ በምትችልበት ጊዜና ቦታ ላይ አድርገህ መገኘት አለብህ ያ ደግሞ ውጤቱን ይዘሎ ይመጣል ያንን ሳታደርግ ብትቀር ወይኔ እኔ እኔ እኮ ይህን ማድረግ ይችላለሁ ወይኔ እንደዚህ ሳላረግ ብለ ብትል ማንም ያንተ ህይወት ሊያስተካክልል የሚችል ነገር የለም ሁሉም የራሱን የሚያስተካክለው ነገር አለ ሁሉ ስለዚህ ስላንተ ህይወት ማንም አይጨነቅም? ስላንተ ህይወት መጨነቅ ያለበት አንድ ሰው ነው እሱም አንተ ብቻ ነው ስለዚህ ለማንም አትጨነቅ። ለሰዎች አስቀያሚ መሆን አለበት። ያንን አስቀያሚነት ወደው ለቀረበ ብቻ ማንን ለካሳለፈ ተሰጣለ። ከዛ ውጭ ግን ለማንም እንዳትንበረከክ፣ ለማንም አንገት እንዳትደፋ። ቀና ብለ ተጓዝ፣ ቀና ብለ ተናገር፣ አይን አይናቸውን እያየ ተናገር። ከዛ የሚሆኑትን ተመልከት፣ ለውጡ ምን እንደሆነ ተመልከት። ይህን ነገር ለማድረግ መጀመሪያ ቁርጠኛ መሆን አለበህ። ሲቀጥል ለራስ መተማመኛ የሚሆን እውቅና ወይም እውቀት ወይም ጉልበት ወይም ደግሞ ባካፕ ያስፈልጋል። እሱም ደግሞ በተለይ ብዙ ነገሮችን ሊያስተካክል የሚችል ስፖርት ነው። በቃ ማንነትን ራስ እንድትቀበል ያደርጋል። ስፖርት በውስጡ ማጠብቀውን አይነት ኮንፊደንስ እንዲሰጥ ያደርጋል። ከዛ የራስህን የአስተሳሰብ ደረጃ ተጠቅመህ የምትፈልገውን ነገር ለማድረግ ጥረት ማድረግ ነው። ለውጥ በአንድ ጊዜ አይመጣም። በየቀኑ ሞክር፣ አልተሳካ ካለህ ሞክር። የሆነ ጊዜ ላይ ግን ራስህን የምታገኘው ከማንም የተሻለው ሆነ ነው የሚሆነው። መሞከርህን ካላቋረጥህ ስኬታማ ነህ። እንደተመቻችሁ እርግጠኛ ነኝ። ካልተመቻችሁም፣ የራሳችሁ ጉዳይ ግን ሰብስክራይብ ሳታደርጉ ከዚህ ቻናል እንዳትወጡ። ሰምታኛላ። ሰብስክራይብ ግድ ነው። ሰብስክራይብ አርግ። ቀዳዳ